ሰላም የዩቱብ ተከታታዮች፣ እንዴት ናችሁ? ዛሬ ማሳያችሁ የድንች በኦቭን የሚጠበስ የድንች አሰራር ነው። እናም ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ ለሁሉም እንዲዳረስ እና እዚህ ጋር ድንች ልጠን አጥበን አዘጋጅተናል። ከዛም ይሄንን ድንች በቁመት እንደዚህ እንቆራርጠዋለን። ይህ ድንች አሰራር በየተለያየ ቅመም ተደርጎ በኦቨን የሚጠበስ ሆኖ በጣም ጣፋጭ የሆነና አሪፍ ነው። ከዛም እንደዚህ እንደምታዩት በቁመት ድንቹን ቆራርጠን እናዘጋጃለን። እንደዚህ ድንቹን ቆራርጠን ከጨረስን በኋላ በድስት አድርገን ትንሽ ጨው እንጨምራለን። ጨው ካረግን በኋላ ውሃ ትንሽ የፈላ ውሃ አድርገን ለአንድ ለአስራ አምስት ደቂቃ እናንተ ከትከዋለን። እንትን ላይ ስቶቭ ላይ ጥደን እናንተ ከትከዋለን። ከዛም ለ አስራ አምስት ደቂቃ ያህል ከተንተከተከ በኋላ ድንቹ በጣም መብሰል የለበትም። እንደዚህ በንጹህ ፎጣ ላይ አድርገን እናደራርቀዋለን። እርጥበቱ እንዲሄድ እናደርቀዋለን። ከዛ ካደረቅነው በኋላ እንደዚህ እንትን ላይ አድርገን ፓትራ ላይ አድርገን ገልብጠን ቅመሞች ነው የምናደርግበት። እዚህ ጋ ያዘጋጀኋቸው ቅመሞች አሉ። እዚህ ጋ ለሮስትድ ለሆነ ቺክን የሚሆን ቅመም ነው፣ ግን ለድንችም ማረግ ትችላላችሁ። ያላችሁን ቅመም ቆንዶ በርበሬ፣ ፓፕሪካ ያላችሁን ማረግ ትችላላችሁ። እዚህ ጋ ደግሞ የጋርሊክ የደረቀ ነጭ ሽንኩርት እሱን ትንሽ እናደርግበታለን። ከሙን ትንሽ። ከዛም እዚህ ጋር ደግሞ የደረቀ የሮዝመሪ የተፈጨ የሮዝመሪ ቅጠል እሱን ትንሽ እናረጋለን። እዛም ፓፕሪካ ትንሽ እናደርጋለን። ፓፕሪካ በዛም ብታደርጉ ድንች ላይ ይጣፍጣል። እኔ ፓፕሪካ ስለምወድ በዛ ነው ማደርግበት። ከዛም እዚህ ጋር የጂንጀር የደረቀ ጂንጀር የተፈጨ ጅንጅብል ማለት ነው። እሱን ትንሽ እናደርጋለን። ዘይት ትንሽ እናረጋለን። ከዛም ሚክስ እናደርገዋለን አንድ ላይ እናደባልቀዋለን በደንብ እስኪ ዋህ እስኪ ዋህድልን ድረስ እንደዚህ ሚክስ እናረጋለን። ሚክስ አድርገን ከጨረስን በኋላ ይሄን ይመስላል። እዛም እንደዚህ በአልሙኒየም ፎይል ሸፍነን ላዩን ቀድመን ኦቨን ለአስር ደቂቃ ሙቀን በሁለት መቶ ዲግሪ። ይሄን አሁን ከሀያ አምስት ደቂቃ እስከ ሰላሳ ደቂቃ እናበስለዋለን በደንብ ክሪስፒ እስኪሆን ድረስ። ክሪስፒ ሲሆን ደረቅ ብሎ ሲበስል ይጠፍጣል በጣም። እንደዚህ በደም ከከደን ነው በኋላ ኦቭን ውስጥ ነው የምንከተው። ከዛም እዚህ ጋር የወላችሁ ከሀያ አምስት ደቂቃ በኋላ በስሎ ደረቅ ብሎ በስሏል። በጣም አሪፍ ነው የሆነው። ከዛም እንደዚህ በማቅረቢያ እቃ ላይ እዩት። ውስጡን በስሏል። የቅመሙ ሽታም በጣም ነው ደስ የሚለው ፍሌቨሩ ከዛም እዚህ ጋር በማቅረቢያ እቃ ላይ እንገለብጠዋለን። ይህን ድንች ከፈለጋችሁ እንደ ሳይድ ዲሽ ከሩዝ ጋር ማቅረብ ትችላላችሁ። ሩዝ ሰርታችሁ ከጎን እንደዚህ ማድረግ ትችላላችሁ። የውላችሁ እንደዚህ አድርጌ፣ ከዛም ማባያ ሶስ ደግሞ ከጎኑ እንደዚህ አደርግለታለሁ። ከፈለጋችሁ ከቻፕን ማድረግ ትችላላችሁ፣ ማባያውን። እናም እንዲህ በጣም በሚያምር ጎልደን ሆኖ በስሏል። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጣው። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። የዛሬው ቪዲዮ ይህን ይመስል ነበር። ስለ ተከታተላችሁኝ ቴንኪዩ። ሰብስክራይብ እያደረጋችሁ አበረታቱኝ ባይ።